ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር። ዛሬ በዚህ ቪዲዮ ወደ ሮሜ ሰዎች ምዕራፍ 4 ቁጥር 4 እና 5ን የምንመለከት ይሆናል። ወደ ሐሳቡ ከማለፊ በፊት ግን ክፍልን አንድ ጊዜ ላንብቦ። ወደ ሮሜ ሰዎች ምዕራፍ 4 ቁጥር 4 እና ቁጥር 5 እንደዚህ ይነበባል። ለሚሠራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሠራ፣ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። በዚህ ቪዲዮ እንግዲህ አሁን ያነበብኩትን ሁለት ቁጥር ምን ማለት እንደሆነ በስፋት የምንመለከት ይሆናል። ወደ ሀሳቡ ከማለፌ በፊት ግን ለኦፌር ሚዲያ አዲስ የሆናችሁ ሰዎች ካላችሁ ይህን ሚዲያ ሁላችሁም ሰብስክራይብ እንድታደረጉ፣ እንደዚሁም ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር እንደዚሁም ደግሞ በቪዲዮ መጨረሻ ያላችሁን ሀሳብ፣ አስተያየት፣ ጥያቄ በጌታ ፍቅር እንድታስቀምጡ ልንጠይቃለሁ። ወደ ቪዲዮ እንለፍ። እንግዲህ በመግቢያ ላይ እንደተመለከታችሁት የሮሜ ወደ ሮሜ ሰዎች ምዕራፍ አራት ቁጥር አራት እና አምስት ሲናገር ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ፣ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ይህ ሀሳብ ብዙ ጊዜ ሰዎችን ግር ሊያደርግ ስለሚችል ዛሬ የዚህን ሀሳብ ትርጉም የምንመለከት ይሆናል። ከዚህ በፊትም እንደምናደርገው ወደ ላይ ትንሽ ቁጥሮችን ከፍ ብለን ከምዕራፍ አራት ቁጥር አንድ ጀምሮ ያለውን ሀሳብ እያነበብን የክፍሉን ትርጉም ለመረዳት እንሞክራለን። ከምዕራፍ 3 የመጨረሻዎቹ ቁጥሮች አንስተን ስንመለከት በእምነት ለመጽደቅ የሚሆን ሀሳብ ካነሳ በኋላ ወደ ሮሜ ሰዎች ምዕራፍ 4 ቁጥር አንድ ጀምሮ እንደዚህ ይናገራል። ቁጥር አንድ ላይ እንግዲህ ብሎ ይጀምራል ማለት ነው። ስለዚህ እንግዲህ ብሎ ከጀመረ የመጀመሪያ እያወራው የነበረው ሀሳብ አለ። ስለዚህ ምዕራፍ 3ን እናንተ እንድታነቡት እጋብዛችኋለሁ። ምዕራፍ 3ን ተመልክተን ከመጣን በኋላ ግን ምዕራፍ 4 ላይ እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘው እንላለን እንደነገርኳችሁ ምዕራፍ ሶስት ላይ በእምነት ስለመጽደቅ እያነሳ ስለ አብርሃምም እያነሳ ይመጣና ምዕራፍ አራት ቁጥር 1 ላይ እንግዲህ በስጋ አባታችን የሆነው አብርሃም ምን አገኘው እንላለን። አብርሃም በስራው ጸድቆ ቢሆን የሚመካበት አለው፣ ነገር ግን በእግዚአብሔር ዘንድ እንደዚህ አይደለም። አሁን አብርሃም በስራ ስለመጽደቅና በእምነት ስለመጽደቁ ካነሳ በኋላ አብርሃም በስራ ጸድቆ ቢሆን ኖሮ በእግዚአብሔር ፊት የሚመካበት ነገር አለው። ይሄ ግልጽ ነገር ነው። ብዙዎቻችን አይምሮ ላይ ያለው አብርሃም በስራ የጸደቀ ይመስለናል፣ ብዙውን ጊዜ ነገር ግን አብርሃም በስራው አይደለም የጸደቀ። አብርሃም የጸደቀው በማመኑ ነው። ልክ አብርሃም ሲያምን የአብርሃም እምነት እምነቱ ጽድቅ ሆኖ ተቆጠረለት። ለዛ ነው ቁጥር ሁለት ላይ አብርሃም በስራው ጸድቆ ቢሆን ኖሮ። እንደሚታወቀው እንግዲህ አብርሃም በእድሜው መጨረሻ ላይ ያገኘውን የተስፋ ልጁን ለእግዚአብሔር ለመሰዋት እንደተነሳ እናቃለና አብርሃም የጸደቀው ልክ ለመሰዋት ሲነሳ አይደለም፣ ልክ ልጁን ለመስዋዕት ሲያቀርብ አይደለም አብርሃም የጸደቀው። ያ ማለት አብርሃም በስራው አይደለም የጸደቀው፣ ለእግዚአብሔር ባሳየው የፍቅር ምላሽ አይደለም የጸደቀው፣ አብርሃም የጸደቀው እግዚአብሔርን በማመኑ ነው። እግዚአብሔር የነገረውን ነገር በማመኑ የአብርሃም ጽድቆን የተቆጠረለት እምነቱ እንደሆነ እንመለከታለን። አብርሃምም ስራው አብርሃም በስራው ጸድቆ ቢሆን የሚመካበት አለውና ነገር ግን በእግዚአብሔር ዘንድ እንደዚህ አይደለም። በእግዚአብሔር ዘንድ ማንም ሰው በስራው ጻድቅ ሊሆን አይችልም። ጽድቅ የሚገኘው ከእግዚአብሔር ከራሱ የመነጨ ጽድቅ እንጂ፣ ወይም ደግሞ እግዚአብሔር ለእኛ በልጁ በኢየሱስ ክርስቶስ ከሰጠን መንገድ ውጪ ያ ማለት ከእምነት ውጪ ሌላ ጽድቅ የምናገኝበት መንገድ የለም። ማንም ሰው በስራው እግዚአብሔር ፊት የሚያስቆጥረው ጽድቅ የለም። አብርሃም በስራው ካልጸደቀ፣ አብርሃም በሰራው ስራ ጽድቅን ካላገኘ ማናችንም በምንሰራው ስራ ጽድቅን አናገኝም። የእኛ ስራ ቢደማመር ከአብርሃም ስራ ሊበልጥ ስለማይችል ማለት ነው። ለዛም ነው አብርሃም በስራው ጸድቆ ቢሆን ኖሮ የሚመካበት ነገር አለው። አብርሃም ልጁን ይስሐቅን ልጁን ይስሐቅን እስከ መሰዋት ድረስ መሰዊያ ላይ እስከ ማቅረብ ድረስ ደርሶ ራሱ በእግዚአብሔር ፊት የሚመካበት ነገር የለውም። ምክንያቱም በስራው አይደለማ የጸደቀው። እግዚአብሔር ፊት ጻዲቅ ሆኖ መገኘት የቻለው በስራው ሳይሆን በእምነቱ ነው። ለዛም አብርሃም በስራው ጸድቆ ቢሆን የሚመካበት አለው። ነገር ግን በእግዚአብሔር ዘንድ እንደዚህ አይደለም እና በእግዚአብሔር ዘንድ እንዴት ነው ስንል ቁጥር ሶስት ላይ መጽሐፍ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ስለዚህ አብርሃም ጽድቅ ሆኖ የተቆጠረለት እግዚአብሔር ማመኑ ነው። ወደ ሮሜ ሰዎች ምዕራፍ አራት ቁጥር ሶስት ላይ አሁን እንዳነበብነው መጽሐፍ የሚናገረን መጽሐፍ የሚለን አብርሃም እግዚአብሔርን በማመኑ ጽድቅ ሆኖ ተቆጠረለት። ይህን ሀሳብ ካነሳ በኋላ ቁጥር አራትና ቁጥር አምስት ላይ ወዳለው ሀሳብ ያልፋል። ቁጥር አራትና ቁጥር አምስት ላይ እንደዚህ ይላል፤ ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም፣ ነገር ግን ለማይሰራ፣ ኃጢአተኛውንም በሚያጽድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንግዲህ እዚህ ክፍል ላይ እየተናገረ ያለው ከቁጥር አንድ ጀምሮ እያነበብን እንደመጣ ነው። ክፍሉ ስለ መጽደቅ በእምነት ስለመጽደቅ ነው እያነሳልን የመጣው በእምነት ስለመጽደቅ እያወራ መጥቶ ቁጥር አራት ላይ ለሚሰራ ደሞዝ እንደ ዕዳው ነው እንጂ እንደ ጸጋ አይቆጠርለትም። ከዛ በፊት ግን የጸጋን ትርጉም ማወቅ አለብን። ጸጋ ማለት ላልተገባው ሰው የሚደረግ ቸርነት ነው። ጸጋ ማለት ላልተገባው ሰው ወይም ደግሞ ለማይገባው ሰው የሚደረግ ቸርነት ነው። ስለዚህ ለሚሰራ ደሞዝ እንደ ዕዳው ነው እንጂ እንደ ጸጋ አይቆጠርለትም፣ ምን ማለት ነው? ለምሳሌ አንድ ሰራተኛ ካለ መስሪያ ቤት ተቀጥሮ የትኛው መስሪያ ቤት ሊሆን ይችላል? ተቀጥሮ የሚሰራ ሰራተኛ ካለ በወሩ መጨረሻ ዕዳውን ነው የሚቀበለው። ምን ማለት ነው? ጉልበቱን እየሸጠ ነበር፣ ወይም ደግሞ ጊዜውን እየሸጠ ነበር፣ ወይም እውቀቱን እየሸጠ ነበር። ያ የሚሸጠው ነገር ባለቤቱ ላይ ዕዳ እያከማቸበት ነበር። በሌላ አማርኛ ባለቤቱ ዕዳ አለበት ማለት ነው። እኔ አሁን ለምሳሌ አንድ መስሪያ ቤት ብቀጠር የተቀጠርኩበት መስሪያ ቤት በሰላሳኛው ቀን ወይም ደግሞ በወሩ ለእኔ ደሞዝ የመክፈል እዳ አለበት፣ ግዴታው ነው ማለት ነው። ስለዚህ ደሞዝ ዕዳ ነው እንጂ ጸጋ አይደለም። እየተከፈለኝ ያለው ስለሰራው ነው። ለድርጅቱ አገልግሎት እየሰጠው ስላለ፣ ለድርጅቱ የማስተላልፈው ነገር ስላለ ለዛ ምክንያት ደሞዝ ይከፈለኛል። ስለዚህ ለሚሰራ ሰው ደሞዝ እንደ እዳው ነው እንጂ እንደ ጸጋ ይቆጠርለት። ደሞዝ ያገኘው ስለሰራ ነው። ማናችንም መስሪያ ቤት ገብተን ሳንቀጠር በሰላሳኛው ቀን ወይም ደግሞ ደሞዝ በሚወጣበት ቀን ሄደን ደሞዝ ልንቀበል እንደማንችለው ማለት ነው። ለዚህም ቁጥር አራት ላይ ሲናገር ለሚሰራ ሰው ደሞዝ እንደ እዳ ነው እንጂ እንደ ጸጋ ይቆጠርለት፣ በነፃ የተሰጠው ነገር አይደለም። ደሞዝ ስንቀበል የላባችን ዋጋን የተቀበልነው የሰራንበትን ዋጋን የተቀበል ነው እንጂ የአሰሪው ወይም ደግሞ የድርጅቱ ባለቤት እንዲሁ በነፃ አይደለም የሰጠ። ነገር ግን ብሎ የሚያነጻጽረው ነገር አይደለም። እንደ ጸጋ አይቆጠርለትም ካለ በኋላ ቁጥር አምስት ላይ ነገር ግን ለማይሰራ ይላል። አሁን ሁለት አካላትን እናገኛለን። ለሚሰራ ደሞዝ እንደ ዕዳው ነው እንጂ እንደ ጸጋ አይቆጠርለትም። አሁን አብርሃም በእግዚአብሔር ፊት በሥራው ቢሆን ኖሮ ጽድቅን ያስቆጠረው አብርሃም የተቀበለው ደሞዙን ነው። ስለሰራ ለሠራበት ዋጋ ነበር የተቀበለው። ነገር ግን አብርሃም በእግዚአብሔር ፊት የሚመካበት ነገር የለውም ማለት በስራው የሚመካበት ነገር የለውም። አብርሃም ምክንያቱም እግዚአብሔር ፊት ያስቆጠረው የራሱ ጽድቅ የለውም አብርሃም፣ እምነቱ ስለሆነ ጽድቅ ሆኖ የተቆጠረለት። እኔ በስራዬ እኔ በእንደዚህ ስላደረግኩልህ ልጄን ስለሰዋሁል ነው ጻድቅ ሆንኩት ብሎ የሚመካበት ነገር የለውም። ቁጥር አምስት ላይ ያለውን ሀሳብ ይሄ በደንብ ይገልጽልናል ብዬ አስባለሁ። ነገር ግን ለማይሠራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ቁጥር አራት ላይ እንዳነበብነው እንግዲህ ለሚሰራ ሰው አለ። ለሚሰራ ሰው ደሞዝ ዕዳው ነው፣ ወይም ደግሞ ደሞዝ እንደ ዕዳ ይቆጠርለታል እንጂ እንደ ፍሪ ጊፍት አይደለም፣ ነፃ ስቶታ አይደለም፣ ጸጋ አይደለም። ነገር ግን ለማይሰራ ለማይሰራ፣ የማይሰራው ምንድነው ሲባል በእግዚአብሔር ፊት ጽድቅን ለማስቆጠር የማይሰራ፣ በስራዬ እግዚአብሔር ፊት ጻዲቅ ሆኛ ሆናለሁ ብሎ ለማይሰራ ሰው ግን ምንድን ነው የሚያደርገው? ይሄ የማይሰራው ሰው ሲባል ኃጢአተኛውንም በሚያጸድቅ ለሚያምን ሰው እኔ ኃጢአተኛ እንደሆንኩ እኔ የኔ ኃጢአተኝነት ደግሞ እሱ እንደሚያጸድቅኝ ወይም ደግሞ በጌታ በኢየሱስ ክርስቶስ በኩል ጽድቅን እንደማገኝ የማምን ከሆነ ይህ እምነቴ ጽድቅ ሆኖ ይቆጠርልኛል ማለት ነው። ስለዚህ ክርስቲያን ወንድሞችና እህቶቼ ጻድቅ መባል ራሱ የቻለው እኛ በእግዚአብሔር ፊት ሰርተን ያስቆጠርነው ነገር ኖሮ ሳይሆን እግዚአብሔርን በማመናችን ብቻ እሱ ከኃጢአታችን ሊያነጻን እንደሚችል ሊያጥበን፣ ሊቀድሰን እንደሚችል በማመናችን ይሄ እምነታችን ነው እግዚአብሔር ፊት ቅዱስ ያደረገን ማለት ነው። ክፍሉ እንደዛ ነው እንግዲህ እየተናገር ያለው ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቆ ነው ይቆጠርለታል። ስለዚህ ጽድቅን ያገኘ ነው ከእምነት የመነጨ ነው ማለት ነው። ክፍሉን አንድ ጊዜ ላምቦና ያለውን ሀሳብ ጠቅለል አድርጌ ይህን ቪዲዮ ልጨርስ ቁጥር አራት እና ቁጥር አምስት ላይ ያለውን ሀሳብ አንድ ጊዜ ይድርገሙ ወደ ሮሜ ሰዎች ምዕራፍ አራት ቁጥር አራት ለሚሰራ ደሞዝ እንደ ዕዳው ነው እንጂ እንደ ጸጋ አይቆጠርለትም ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ስለዚህ በእግዚአብሔር ፊት ማናችንም የምናስቆጥረው ጽድቅ የለንም በስራችን በላባችን ተራራ በመውጣት ሸለቆ በመውረድ ቁልቁለት አቀበት በመውጣትና በመውረድ እግዚአብሔር ፊት ምንም የምናስቆጥረው ጽድቅ የለንም። እግዚአብሔር ፊት የምናስቆጥረው ጽድቃችን በልጁ በኢየሱስ ክርስቶስ በኩል ያለውን እምነታችንን እንጂ ማናችንም በላባችን የምናመጣውን ነገር እግዚአብሔር ፊት የምናስቆጥረው አይደለም ማለት ነው። እግዚአብሔር ፊት ማናችንም የራሳችንን ስራ ይዘን መቅረብ አንችልም። ማናችንም ብንሆን የራሳችንን አቅምና የራሳችንን ጉልበት ይዘን መቅረብ አንችልም። ምክንያቱም መጽሐፍ ሲናገር ሰማያት ራሱ በፊቱ ኩነን ያለባቸው፣ መላእክት በፊቱ ስንፍና ይከሳቸዋል እያለ መጽሐፍ ይናገራል። ስለዚህ እግዚአብሔር ፊት ማናችንም በራሳችን ጥረትና በራሳችን ድካም እግዚአብሔር ፊት መቅረብ አንችልም። እግዚአብሔር ፊት ግን ጻዲቅ መሆን የቻለው እግዚአብሔር ፊት ግን ቅዱስ መሆን የቻለው እሱ እንደሚያጸድቀን በማመናችን የእሱ ጽድቅ ለእኛ ተቆጥሮልን፣ ጌታ ኢየሱስ ክርስቶስ መስቀል የሰራው ስራ ለእኛ ተቆጥሮልን፣ በእሱ ስራ እኛ መዳን ስለቻለን እሱ የሰራውን ስራ አምነን በእሱ ስራ መዳን ስለቻልን ነው። ለዛ ነው ለማይሰራ ፣ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ዛሬም ቢሆን ይህን ጽድቅ ማግኘት የሚፈልግ ሰው መስራት ሳይሆን የሚጠበቅበት በኃጢአተኝነታችን እንደሚያጸድቅ በማመን ይህን ጽድቅ መቀበል እንችላለን ማለት ነው። ይሄ ሀሳብ እንግዲህ ለብዙዎቻችሁ ጠቃሚ ይሆናል ብዬ አስባለሁ። በዚህ ቪዲዮ ያላችሁን ሀሳብ፣ አስተያየት፣ ጥያቄ ኮመንት ላይ እንድታስቀምጡልኝ እየጠየቁ በድጋሚ ለዚህ ለኦፊር ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይሄ ቪዲዮ ደግሞ ለብሶች እንዲደርስ ሼር በማድረግ በጌታ ፍቅር እንድታበራታቱን እንጠይቃችኋለን። በቀጣይ ትምህርታዊ ፕሮግራም ደግሞ እስከምንገናኝ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። ተባረኩ።